ማለት ምን ምንድን ነው? አገኘውት እኔ እንጃ። አሁን ያለው የነበረውን ምክንያቱም እንዴት ሊገኝ ቻለ ምናምን ነው። አሁን እኔ ጥር ሊገኝ ሊሆን በምን ሴቭ እንዳደረገችው ምናምን አላውቅም። ግን አንድ የሆነ ስልክ አገኘሁበት አገኘሁባት፣ እሱ የእሱን ስልክ ማለት ነው። አሁን ዝም ብዬ ተነስቼ የጭፍን ጥርጣሬ አልጠራጠረውም። ግን ልክ አሁን ትምህርቷን እንደጨረሰች እንጋባለን ምናምን ብላኝ ነበረ። አሁን ላይ ግን ቆይ ምናምን እንደዚህ ማዘር ምናምን ምናምን በፊት ማትለውን እንደዛ አለችኝ ማለት ነው። እና ግራ ገብቶኝ እኔም ችላልኳት አልኳት። ስሜታዊ ሆን ሆንኩኝ። ተነጋግራችሁ ተጣላችሁ፣ ጸብ ተፈጠረ። በቃ አይ ግኖር አደረገችኝ። በቃ የነበራት ቦታ ለእኔ የነበራት ቦታ እንደበፊቱ አይደለም። ያ ነገር ሆኖ እያለ እንደገና የጓደኛዬን ስልክ እሷ ኢሞ ላይ፣ ኢሞ ደግሞ እኔ ኢሞ አልወድም። በጣም ኢሞ በጣም መጥፎ የሆነ ሰዎች በሆነ ነገር እንትን የሚሉበት ነው። ለምን ዳይሬክት አላገኘሁትም? በቃ ሴቭ አድርገው በቃ ጓደኛዬ ከሆነ ሴቭ አድርገው ፊት ለፊት ብታደርገው ምን ችግር አለው? ኢሞ ላይ ያገኘሁት እና ዝም ብዬ የሆነ ኮንፊውዝድ ሆኜ ነው ለአንተ ሰሞኑን በነበረ ፕሮግራም ላይ ልገባ ስል ስል የሆነ ሰዓት የሆነ ቀን እንትን አልከኝ እኛ አገባንም በፍቅር ተቆዳን ምናምን አትበል ምናምን ዱባይ ምኖር መስሎክ የዱባዮችን ምክር እየመከርክ ነበር እዛ ምኖር መስሎክ ነው እንደዛ አልከኝ እኔም ገባኝ ዝም ብዬ ግን መጽሐፊን አልተውኩም ይኸው እስከዛሬ ዛሬ ላይ ደግሞ መጀመሪያ በምን እንትን አልኩ አቴንሽን እንድትሰጠኝ የወንዶች ጉዳይ ያወጣውን የአቋም መግለጫ ማብራሪያ ስጥበት እስቲ ምናምን አንድ የሆነ ያው በማጣት ውስጥም ፍቅር አለ፣ በማግኘት ውስጥም ፍቅር አለ፣ ስራ በመፍታት ውስጥም ፍቅር አለ። ፍቅር ሁልጊዜ ይኖራል። አንተ ያው ወንዶች በባዶ ኪሳችሁ ፍቅር ፍቅር አትበሉ፣ ተፍ ተፍ በሉ ምናምን ምናምን ያልከው ነገር እኔንም በገንዘብ ጥሩ እንደዚህ አስተምሬ ምን ብዬ ምን ብዬ ልክ ትምህርቷን ስትጨርስ ነው እንደዚህ ያደረገችኝ ምናምን በሰው ላይ የደረሰው ነገር ሳስበው እንደዚህ እኔ ላይ ማፕል ሊያደርግ ነው እንዴ ብዬ ወደ አንተ ጋር መጣሁኝ ማለት ነው። አሁን ምን እንተባበረክ? እኔ አራ ሶሉሽን ለራሴ ብዬ ያስቀመጥኩት አለ ነገሩን በድብቅ መከታተል ወይ፣ እንጃ እዚህ ትኑር፣ አይ ቲክቶክ እንኳን ብዙ ምን ተናተል ትኑር ኑሮ አትኑር፣ ወይ የሚያቀኝ ሰው ይኑር አይኑር አላውቅም፣ ግን በድብቅ መከታተል ይሻለኛል ወይ እንዳለ የ7 ዓመት የገነባሁትን ነገር ላፍርሰው፣ ልናደው፣ ልተዋት፣ ደግሞ ዝም ብለህ በቀላሉ ልትተዋት ችልም። ምን ትመክረኛለህ? እኔ ማለት ያው የሚሰማ ሰውም ካለ እስቲ እነሱ እንኳን ይምከሩ። እና ሙለርዬ አንድ ጥያቄ አለኝ። ምን ትምህርት ነው ተማረች? አለ ፓብሊክ ሄልዝ የህብረተሰብ ጤና ሳይንስ ቻችን እስቲ ያው አውጣት ካብሉክ ውስጥ እኔ ምለው የት ነው ያለው? አንተ ኢትዮጵያ ነው? ኢትዮጵያ አይደለሁም። ኢትዮጵያ አይደለሁም፣ የሆነ አውሮፓ ሀገር ነኝ ያለሁ። ኦኬ። ባለቤት ፍቅረኛ ኢትዮጵያ ናት? ያ እሺ። ጓደኛ የጓደኛህን ስልክ እሷ ስልክ ውስጥ አገኘ። ጓደኛ የአንተ ፍቅረኛ መሆኗን ያውቃል? ያውቃል በደንብ እሷ ጓደኛ ለብዙ አመት ካናዳ ኖሮ ወደ ሀገር የተመለሰ ሰው ነው። አሁን ማለት ነው የሆነ በዲያስፖራ ስራ አቅሎ መንግስት እንትን ብሎት፣ ጓደኛ ካናዳ በነበረ ከአንተ ጋባ ካል ትገናኛላችሁ። ለምን ያቃታ ያቃታል? አብረን ሆነን በቪዲዮ ምናምን በዋትስአፕ ላይ እናወራው ነበረ ምናምን። ለምን እንደዚህ እንዳልኩት አውቃለሁ። ምናልባት ጓደኛ ጓደኛህ እናንተ አንድ ሀገር ከሆናችሁ፣ አንተ ወይ ኮል ላይ ላይ ስጠፋ ወይ ስልክ ስትደውል አላነሳ ስትላት ሰላምተ ለመጠየቅ ቁጥር ተለዋውጦ ቢሆንስ ብዬ ገምቼ ነው። ግን እኮ የተጻጻፉትን ከየት አላላትም ካየ ቁጥሯን ብቻ ቁጥሩን ብቻ እሷ ስልክ ላይ ሰላየ ወይ የተጻጻፉትን የተባባሉትን ነገር ካላየ ቁጥሯን ብቻ ሰላየ አይከብድም። ማለት አንተ አሁን ለመጣላትም ለመናገርም እርግጠኛና ማስረጃ እውነት ነገር የለም። እሱ እኮ ጓደኛው ካናዳ ነው። ይሄ ግን አውሮፓ ነው የሚኖሩት። ከየት ይገናኛሉ? አይገናኙም እኮ። መጀመሪያ ለእዚያ ነው። አንድ ሀገር ነው። እሱ ሲቲዝን ነው ካናዳዊ ነው። ግን የሆነ የሆነ ፕሮጀክት ነድፎ ወደ ሀገር ተመልሷል። አንተ ኢትዮጵያ ሄደክ ነው ስልኩን ያየኸው? ኖ አንተ እኔ አንድም ሰው አይቶ ነው የነገረኝ ማለት ነው። በጣም ያ ክሎዝ ይሆን እኔ እንደሷ የሰው ስልክ የእሱን ስም ያየኸው ኢትዮጵያ ነበርክ? ጓደኛዬ አለ በጣም ክሎዝ ይሆንን ማለት ነው። በጣም በጣም ነው የነገረክ። እሱ የምቀኛ ሰፈር ልጅ ነው። ለ አይ ለምን መሰለሽ አምነዋለሁ። ቆይ እሺ ነገር ነገር ከመጣላት እሷን ከመጠየቅ አይቀርም አይደለም? ሲቀጥል ግሩፕ ካወሩ እኮ ቀላል ነው። ቁጥሩ ይኖራል። በግሩፕ እናወራለን አለ ኦሬዲ ግሩፕ ካወራችሁ የእሱ ቁጥር እኮ እሷ ስልክ ላይ ይቀራል። አርሰናል የሱ ከጓደኛ ጋር መታወራ ከሆነ የእሱ ነው ቁጥሩ ይኖ ቁጥሩ ይኖራል ወይ ያለው ይሰማው ነው የሱ ነው። አረ ወዬ ወይ ቻሲ ነፍሻት ሙሉ ሙሉ ይታረልኝ እንዴ ለኝ እኮ ዝብ ብሎክ ማንሳት አልችልም። ሰማኸኝ አርሰናል የትኛው ስልኳ በየትኛው ነው ቲክቶ ኳ እኔ ማውቀው ይህን አሁን ኮሜንት ላይ ስጽፍ የነበረችውን አካውንት አነ ማውቀው፣ ግሩፕ ላይ ካወራችው ስልኳላት። አርሰናል ኦልሞስት እህቴ ምናምንም ታውቃታለች እኮ አንተ ከጓደኛ ጋር ከልጅቷ ጋር ግሩፕ ላይ መታወሩ ከነበረ አንተ ጓደኛ እና ልጅቷ የምታወሩ ከነበር ኦልሬዲ ስልኩ ስልኳ ላይ ይቀራል እኮ። ሲቀጥል ደግሞ ዳይሬክት ላይ ለምን ስልኩን አላገኘውም ኢሞ ላይ እንዴት ተገኘ ለምትለው፣ ዳይሬክት ላይ ሴፍ ከተደረገ ኢሞ ከተጠቃሚ ከሆነ ኢሞ ላይ ወርድላታለሽቷ። ሙሉ የቻቺ ምንም አንድ ነገር ልንገርሽ ያለውን ሰማሽ? እሱ የፍቅረኛውን ስልክ አግኝቶ አይደለም ያየው አንደኛ። ሁለተኛ የእሱ ጓደኛ ክሎዝ ጓደኛው ነው የእሷን ቴሌፎን አይቶ የጓደኛ ቴሌፎን ተመዝግባል ያለው። በዚህ ዘመን ማን ነው ስልክ ቁጥር አለባ ሚኪና ፓስወርድ እንዴት አወቀ? እና የእሱ ጓደኛ ከፍቶ የእሷን ቴሌፎን አይቶ የጓደኛውን ስልክ አይቶ ነገረው። ለእሱ አንደኛ ትክክል ምስጢር አንደኛ እሱ ነው በይ። ሁለተኛ ስልኩ እንኳን ቢኖራትች ልጅ ግሩፕ እናወራ ነበር። አለዋሳ ነው ዋካሁ አሁን ደግሞ ታሪክ ማልጣመኝም ሲጀመር አውቄ ነው። ተመስጬ ሰማይ ነበር ናና ገባና፣ እሱ ያለው ካናዳ፣ እሱ ደግሞ አውሮፓ። የማነስ ታሪክ ሌላ እኔ ማውራት እችላለሁ። ቀቲእኔ ቅድሞ ስላስገባኝ በጣም አመሰግናለሁኝ። ሁለተኛ ደግሞ የወንዶቹ አባል ላይ ቆይቻለሁ ያነስ መረ የገባሁት እና ምን ለማለት ፈልጌ ነው ትክክለኛ የፍቅር ታሪክ አለኝ። ምናልባት ከእኔ የሚማሩ እህቶቼ ካሉ ማለት ነው፣ እንደኔ የተጎዱ ካለ ያውኬሺ ሐዊ እና አንቴ ብዙ ጊዜ ስታለቅስ የኔ ይሰማኝ ነበር ያሳለፍኩት እና የደረሰብኝ እስቲ አንድ አምስት ደቂቃ ተረጋጊ፣ ራስሽን አረጋጊ። እኛም አንድ ሙዚቃ እንስማ፣ አንቺም ተረጋጊ። ና ከዛ ሙዚቃውን ሳቆምልሽ በተረጋጋ መንፈስ እንትንበይ እሺ? ስትረጋጊ እንትንበይ፣ ቁጥር ጻፊ ላይ። አንድ ሙዚቃ እንስማ ሞክሪ። ጋይስ፣ በነገራችን ላይ እዚህ ቤት ውስጥ ስትመጡ እኔ ባይዘይ ገና ሳታወሩ ከአንድ በታችሁ ነው። ያ ማለት ግን አንቺን አሁን ባለታሪኳን አንችን አይመለከትም የምናገረው ነገር ይዊነ አይመለከተም። እዚህ ቤት ማን ሊያላግጥ እንደሚመጣ ማን ምንፈልገው እንደሚመጣ ጆሮ እንደፍኝ ነው የማቀው፣ ሰምቼ አይደለም ለዛ ነው ነቅዬ የማስወጣ። አንድ ሙዚቃ እንስማ እስቲ።